እንደ ባለ ሀገር ወጥተው ወርደው ሀገር ሰላም ቀዬ አማን ብለው እውቀት ለመቅሰም የወጡ ተምረው ነገን ብሩህ ሊያደርጉ የተጓዙ ቁጥራቸው ጥቂት የማይባል የዩኒቨርሲቲ ተማሪዎች በደረሱበት አካባቢዎች በሚቀሰቀሱ ረብሻዎች በወጡበት ቀርተዋል። ብዙዎችም የትና በምን አይነት ሁኔታ ውስጥ እንዳሉ ሳይታወቅ የበላቸው ጅብ ሳይጮህ ቀርቷል። ወላጅ ደረሰልኝ ብሎ ወጥቶ ወርዶ ለትምህርት የላካቸው ልጆች በዘር መንፈስ፣ በፖለቲካ መዘዝ በሚቀሰቀሱ ረብሻዎች ምክንያት ዲግሪ የጫነ ልጃቸውን ሳይሆን ሬሳ የጫነ መኪናን ተቀብለዋል ተገኝተዋል። ሌሎችም በየዩኒቨርሲቲው ሲፈጠሩ በነበሩ ረብሻዎች ወይ የልጆቻቸውን መርዶ ሳይሰሙ አሊያም ቀብረው እርም ሳያወጡ የልጆቻቸው ነገር የውሃ ሽታ የሆነባቸው ዛሬም በር በር የሚያዩት አሳዳጊዎችን ቤት ይቁጠራቸው። በእለተ እሁድ በኢቢኤስ ቴሌቪዥን የተላለፈው የአዲስ ምዕራፍ ፕሮግራም ይህንን የአደባባይ እውነት ያጋለጠ፣ የብዙ የታፈኑ ድምጾችን ገሃድ ያወጣ ታሪክ የተላለፈው አገር ሰላም ብላ የህይወቷን ውጣ ውረድ ለማሸነፍ ተስፋ ጋበት ልትማር ከከተመችበት ዩኒቨርሲቲ ውስጥ ተወስጣ ለአንድ አመት ከስድስት ወር ጫካ ውስጥ ኢሰባዊ በሆነ መልኩ ያሳለፈችውን ጊዜና የደረሰባትን ለጆሮ የሚከብድ ለአእምሮ ሚዘገንን ታሪክ በእንባታ አጅባ ያቀረበችው ይህም የእርሷ ታሪክ ብቻ ሳይሆን የብዙዎች እንደነበር ገልጻለች። መቼም ትረፊ ትረፊያላት ነብስ ዛሬ ላይ እንደገና ተስፋን ለመሰነቅ እየታገለች ህይወቷን ለመለወጥ እያለመች ቁስሏ እንዲሽር የገንዘብም አይደለም የስነልቦና ድጋፍ እፈልጋለሁ ትል ተማጽናለች። ይህች ወጣት እንስት የደረሰባት ለንግግር የሚዘገንኑ ተግባራት እርሷ ፊት ለፊት በመውጣቷ ተገለጠ። ፊት ለፊትም ያልወጡ የሰው አውሬ የበላቸው ስንቶች የሆኑ፣ ይህ የብዙዎች ጥያቄ ነው። ይህ ታሪክ በተላለፈ ማግስት ግን ከቴሌቪዥኑ የዩቲዩብ ገጽ ላይ መውረዱ መሰማቱ ደግሞ ብዙዎችን እጅግ አስቆጥቷል። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ በዛሬው መሰናዷችን በኢቤስ ቲቪ እሁድ መዝናኛ ፕሮግራም ላይ ቀርባ ታሪኳን ካጋረ ያላቸው እንስት ጋር በተያዘ ፕሮግራሙ በቴሌቪዥኑ በቀጥታ ከተላለፈ በኋላ በጣቢያው የዩቲዩብ ገጽ ከተጫነም በኋላ ተነስቷል። ይህም ለምን የሚል ጥያቄን እያስነሳ ይገኛል። ከዚህም ጋር ተያይዞ እየተሰሙ ስላሉ መረጃዎች ልንነግራችሁ ወደናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር እንድታደርጉ በማስታወስ ወደ መሰናዶ እናመራለን ይህች በምስሉ ላይ የምትታየው ወጣት በኢቢኤስ ቴሌቪዥን የአዲስ ምዕራፍ መሰናዶ ይዟት ብቅ ያለች ግለሰብ ብርቱኳን ተመስገን ትባላለች። ይህችም እንስት ገና በልጅነቷ ነበር ለአሳዳጊ ተሰጥታ የህይወትን መከራ ማየት የጀመረችው። እንደ ብርቱኳን ገለጻ ከሆነ ተወልዳ ያደገችው ወደ ጎጃም አካባቢ ስናን ወረዳ መሆኑን ስትናገር ተሰምታለች። ብርቱኳን አባቷ መሰደዱንና እናቷ ደግሞ በወሊድ ምክንያት ገና በለጋነት እድሜዋ ህይወቷ ማለፎን ተናግራለች። ብርቱካን ምንም እንኳን እንደ ሁሉም ልጅ እየተከታተለ ተማርሽ አልተማርሽ ምን ጎደለሽ እያለ የሚጠይቃት የሚያማክራት ሰው ባይኖርም፣ እርሷ ግን ብርቱ ታታሪ ተማሪ ናትና የገጠማት ችግር ሳይበግራት፣ መከራዋ ሳያሰንፋት ትምህርቷን በደንብ ተከታትላ 392 ነጥብ በማምጣት ለከፍተኛ ትምህርት ወደ ዩኒቨርሲቲ አቅንታለች። ብርቱካን እስከ 8 ዓመቷ አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ነበር ትምህርቷን የተከታተለችው እስከ 8ኛ ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱኳን ቤት ውስጥ ከምትሰራቸው ከባባር ስራዎች ጎን ለጎን ትምህርቷን በርትታ በመቀጠል የአስራ ሁለተኛ ክፍል መልቀቂያ ፈተና ወስዳ ይህን የመሰለ ግሩም ውጤት ካመጣች በኋላም ዩኒቨርሲቲ ስትገባ በፋርማሲ ዲፓርትመንት ውስጥ ነበር ሌላኛውን አዲስ የህይወት ምዕራፍ የጀመረችው። ነገር ግን ዩኒቨርሲቲ ውስጥ የገጠማት ክስተት ካለፈችው አድካሚ ህይወት የሚያስጥል ሳይሆን የባሰ ከተሻገረችው ውጣውረድ ያየለ ነገር ደግሶ ጠበቃል። ት በዩኒቨርሲቲ የሁለተኛ ዓመት ተማሪ ሆና ሳለ ከእለታት በአንዱ ቀን ምሽት እንደ ወትሮ ሁሉ ከላይብረሪ ስትመለስ በግቢ ውስጥ ረብሻ ስለመከሰቱ የምትናገረው ብርቱካን በወቅቱ የሆነውን ስትናገር ከውስጥም ከውጭም ተኩስ ነበረ። ቶሎ ቶሎ አምልጡ በማለት እዚህ መኪና ውስጥ ግቡ ብለውን መኪናው ላይ ከገባን በኋላ ይዘውን ወደ ጫካ ገቡ፣ ትላለች። ጫካ ከደረስንም በኋላ የፈለግናችሁ ለስልጠና ነው፣ አብራችሁን ትሆናላችሁ ብለውን ጫካ አስቀመጡን። በጣም የመከ የሚያከራ ጊዜ ነበር። የሚበላ የሚጠጣ፣ የሚቀመስ ማግኘት አስቸጋሪ ነበር ትላለች ብርቱካን የሆነውን ስታስታውስ። ተፈጥሮ መቼም ከመንጋት ከመጨለም አትቦዝንምና እየነጋ እየመሸ ጊዜው እየሄደ ቀናት አልፈው ሳምንታት ሳምንታትም ወራትን ወልደው ዓመትን ደፈኑ። በብዙ ባልተነገሩ ቃላት የማይገልጻቸው በደል ውስጥ ሆነው ዓመት ከስድስት ወር ተቆጠረ። ከዚያም በቀናት በአንዱ ትላለች ብርቱካን ስትናገር በቀናት በአንዱ አሁን ስራችንን ልንጀምር ሲጀምር ነው፣ በማለት ሁላችንንም ልብሳችንን አስወልቀው አሰለፉን። ከዛም እየተፈራረቁ ይደፍሩን ጀመር። እኔ ስድስተኛ ተራ ቁጥር ላይ ነበርኩ። ከዛም በኋላ የሆነውን ነገር አላስታውስም። እኔ ሰውነቴ ደንዝዟል። በፌሮ ብዙ ቦታ ይወጉኝ ስለነበር ሰውነቴ ዝሎ ደንዝዟል፣ ስትል ስቃይ መከራዋን ታስታውሳለች። እንዲህ ያለውን ለምድር ለሰማይ የከበደ ግፍ ከተፈጸመባት በኋላ ራሷን መሳቷን የተናገረችው ብርቱካን በስድስተኛው ቀኔ ስነቃ ደም እየፈሰሰኝ ነበር። ነገ ህይወቴ ይለወጣል ያልኩ የተላኩት ልጅ የህይወት መስመሬ መጨረሻ እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የማስቀጥለው? አይዞሽ የሚለኝ ከሰው ሰው ከዘመድ ዘመድ የለኝም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩት ስትል የህይወት ውጣ ውረዷን በእንባታ ጅባ ትናገራለች። ያን ሁሉ በደልና ስቃይ ያደረሱባቸው ሰዎች ጫካ ውስጥ ጥሏቸው ሲሄዱ መቼም ጥፊ አላላት ነፍስናትና እንደምንም ከጫካ ከወጣች በኋላ ትማርበት ወደነበረበት ዩኒቨርሲቲ አቅንታ የደረሰባትን ማሳወቋን ትናገ ግራለች። ከዚያም ለጥቂት ጊዜያት ህክምና እንዲደረገላት ካደረጉ በኋላ አዲስ አበባ ከተማ ውስጥ ጥላዋት መሄዷንም ተናግራለች። ብርቱካን እርጉዝ ነበረች። እናም በቤተክርስቲያን ደጅ እየተመጸወተች ከህመም ከስቃያዋ ጋር ልጇን ተገላግላለች። ከልጇም ጋር መከራው ቢጸናባት ህመሟ ቢያይልባት ደጋግማ ልጇን ለመጣል ብታስብም ምንም የመከራዋ ውጤት የግፏ ማህተም ቢሆንም የወላድ አንጀት ሆኖባት በትንሽ በትንሹ ከሚሰጣት የመልካም እጆች ተስፋ ጋር ህይወቷን ስቃይ እየገፋች እንደምትገኝ ነው። በእንባ ታጅባ ታሪኳን ያወጋችው። እንደውም ከዚህ በኋላስ ምን ታስቢ ያለሽ ተብላ ስትጠየቅም ትምህርቷን መቀጠል ህልሟ፣ እንዲሁም ለእርሷም ሆነ ለልጇ ህክምና ማግኘት ምኞቷ መሆኑን፣ ከሁሉ ይበልጥ ግን ያለፈውን ታሪኳን የምትቋቋምበት የነገን ህይወቷንም የምታልምበት ተስፋ እንድታገኝ የስነልቦና ልቦና እገዛ ብታገኝ እንደምትወድር ተናግራለች። ኢቢኤስ ቴሌቪዥንም የገለጠቻቸውን ምኞቶችና ህልሟን ተስፋ የሚሰጡ ስ ቦታዎችን አበርክቶ የላቀውን ደግሞ ደጋግ ኢትዮጵያውያን እንዲያግዟት በቴሌቪዥን መስኮት አሳይቷታል። ሌላኛው እያደነገረ ያለው ጥያቄ ደግሞ እንዲህ ያለውን ልብ የሚነካ መሰናዶ ያቀረበው ቴሌቪዥን መሰናዶውን እንደ ወትሮ የእየዕለት ፕሮግራሞች ሁሉ ዩቲዩብ ላይ ከጫነው በኋላ ለምንና እንዴት እንደሆነ ባልታወቀ መልኩ ከዩቲዩብ ላይ መልሶ አጥፍቶታል። ታሪኳ በማህበራዊ ሚዲያ ላይ ሲመላለስ መሰናዶውን ያላዩ ሰዎች መልሰው ሊመለከቱት ሲሹ በማጣታቸው ኢቢኤስ ይህንን ለምን አደረገ? ምን ጉዳይ ቢገጥመው ነው? ስለምንስ በዚህ ጉዳይ ላይ መግለጫ አልሰጠም? የሚሉ ጥያቄዎች ከብዙ አቅጣጫዎች ይነሱ ጀምረዋል። ከእነዚህ መካከልም ጋዜጠኛ ዳግማዊ ታሪኩ ይህንን ጉዳይ በተመለከተ በግል የማህበራዊ ሚዲያ ገጹ ላይ እንዲህ ሲል ጥያቄ አንስቷል። የደንቢዶሎ ዩኒቨርሲቲ ተማሪ የነበረችውና በወቅቱ ታፍነው ከተወሰዱ መካከል አንዷን ለመስማት የሚከብድ ሰቆቋዋን ኢቢኤስ ላይ ተናግራለች። ለመስማት የቻልኩት የተወሰነውን ቪዲዮ ብቻ ነው። ኢቤስኢቢኤስ ከዩቲዩብ ላይ ይህንን ፕሮግራም አንስቶታል። ጥያቄ ኢቢኤስ ለምን አነሳው ሲያነሳውስ ደግሞ ምክንያቱን ለተመልካቾቹ መግለጽ የለበትም ወይ የሚል ነው። ይህንን መሰል ቪዲዮ ማንሳት ተገቢ ማብራሪያ ካልቀረበበት ለብዙ ትርጉም የተጋለጠና አደገኛ ጉዳይ ነው። በተማሪዎቹ እገታ ዙሪያ ምላሽ ሳያገኝ ለዓመታት የዘለቀ ጥያቄ አለ። ጉዳዩ በሚገባ ተመርምሮ መቋጫ ሊያገኝ ይገባል ሲል ጋዜጠኛ ዳግማዊ ታሪኩ ሀሳቡን አንስቷል። በሌላ መልኩ ደግሞ ዙኪ ሸዋ የተባለች ግለሰብ እንዲሁ ሀሳቧን ገልጻለች። ሀሳቧንም ስትገልጽ እንዲህ ትላለች። ለምን ብለን ግን ለምንድነው እንደው የማንጠይቀው? ማለቴ የሆነውን ታሪክ ያሳዝናል። አምኖ ለመቀበል ማስረጃም መረጃም ብዙዎቻችን አንጠይቅም። ታሪኩ ያሳዝናል። ድራማ ይሁን እውነተኛ ታሪክ ለጊዜው አላውቅም። የሴት ልጅ ስቃይ፣ ሀዘን፣ መደፈር፣ ብዙ ነገር የሚደርስባት ሀገር ላይ ነው ያለነው። አሁን እንደዛ አይነት ሀገር ላይ ነው ያለነው። የሆነው ሆኖ ግን ወደዚች ልጅ ያኔ የእገታ ጊዜው የሆነውን ነገር በሙሉ በደንብ አስታውሳለሁ። ብዙ ነገር ነበር። አብሯት የታገቱ ልጆችስ የት ሄዱ? እርዳታ ለማሰባሰብ አልቸኮላችሁም ወይ ስትል ደግሞ ትጠይቃለች። ስትቀጥል እንዲህም ትላለች። ኢቢኤስ ቲቪ የለቀቀውን ቪዲዮ ለምን አጠፋው? የሚያቀርባቸውን ሰዎች ማስረጃ መረጃ ሳይዝ ታሪኩ ብቻ ስላስለቀሰ ለመልቀቅ አያንገራግርም። ይህንን ጉዳይ በዋንትያም ማረሳውም ዓለም አቀፋዊና የተደራጀ ሚዲያ ነው። እውነታ ካለው ቪዲዮን ለምን ዘመን አጠፋው? ብቻ ይህ ህዝብ ያሳዝነኛል። ከንፈር አስመጣጭ ታሪክ ይሁን እንጂ ምን፣ እንዴት፣ ለምን ብለን ለመጠየቅ ጊዜ የለንም ስትል ኢቤስ ላይም ሆነ ተመልካቹ ላይ ጥያቄ ሰንዝራለች። ውድ ተመልካቾቻችን ለዛሬ ያዝነውን መረጃ ይህን ይመስላል። በሌላ ወቅታዊ መረጃ እስክንገናኝ በያላችሁበት ሰላም ተመኘን።